ወራህመቱላሂ በረካቱ ያጀማ ጀማ እንዴት ናችሁ ሰላም ናቸው ወዶቼ ከኔ ጋር አልহামዱሊላ ሰላም ነኝ እና ዛሬ ላይ ተባለ ቪዲዮ መጥቻላችኋለሁ ወዶቼ ያው ብዙ ጊዜ አረብ ገር ላይ ስንሆን ጥርሳችን ያመና ጥርሳችን በቃ እንቆዳለም እንደሆነ አላህ አለም እንግዲህ ውሃው ይሁን ያው ብዙ ጊዜ ነው ካፌ ምን ጠጣ ወይንም ሻይ ምን ጠጣ ብዙ ጊዜ ብቻ ከመሆኑ አላቅም ያምናል እና ያው ጥርሳችን በደንብ መንከባከብ አለብን ብዬ አስባለሁኝ። እና ዛሬ ያው ጥርሳችን ፋና እናደርጋለን ማለት ነው፣ አብረን ማለት ነውና እኔ ያው በፊት ኢትዮጵያ ያሉ ጥርሴን አሞኛል አቅም ነበር። ግን እዚህ ከመጣሁኝ ያ አላህ እንዴት እንዳመመኝ ያን ቀን አረሳውም። አሁን ግን አስወጥቼው ተገላግል ይላል አልሐምዱሊላህ ያው ግን ማስወጣት ጥሩ ነው ብዬ አላስብም። ማስሞላት ይቻላል እና ያው ግን ሲያማችሁ ምን መሆን እንዳለባችሁ ስለማታቅም ግ መገላገል ማለት ሴን አስወጥቼ ወይ ማለት ነበር የፈለግኩት ና አስወጣሁት። አልሐምዱሊላ አሁን ደህና ነኝ። እና ጥርሳችንን ተምናሳጥበው ማለት ነው አሁን እንደዚህ አይነት ነገሮችን ተጠቅመን ማለት ነው አሁን ማዝዲያት እንችላለን። እኔ ጥርሴን አሳጥቢው ነበር ካስወጣሁ በኋላ አሳጠብኩትና ከዛ በኋላ ሶስት ወር ምናምን አልሆነም ገና ማለት ነው። ከዛም ሁለቱ ጥርሶች ማለት ነው ፊት ለፊት ላይ ያሉት የሆነ ከረላቸው የመቀየር ማለት ሌላ ሆኖ ማለት ነጭ ነበር ጥርሴና አሁን ቢጫም አይደለም ብቻ የሆነ ፈዘዝ ማለት ነገር አለ። እንዴ ምንድነው ይሄ? በጣም ደነገጥኩኝ። እንዴ ያኔ ጥርሳችንን መጠበቅ መንከባከብ አለብን። እኔ ከምንም በላይ የሚያሳስበ ጥርስ የሚመጥቱ ነው በቃ ያኔ ውበታችን ነው ማለት ነው። እና ምን አደረኩኝ እንዴ እንዴት ሐኪም እስኪ ልሞክረው ብዬ ትናንትና ማለት ነው ፒኪንግ ሶዳ እና ፒኪንግ ሶዳ ይሄ በጣም አሪፍ ነው ወላሂ፣ ህብዶች እንደው ሞክሩትና ማለት ነው ካላጸዳላችሁ ሽታ ምንሽ ብላችሁ ኮሜንት ላይ ጻፉልኝ። በጣም አሪፍ ነኝ። ይሄ ይሄንን ማለት ነው በትንሿ እንጨምራለን ማለት ነው። ያው ግን በክላስ ነው ያለሁት፣ መጥፋ ስልክ ይዞ ለመግባት ስለማይፈቀድ ክላስ ላይ ነው ማሳያችሁላችሁ። ወንዶቼ፣ ቤኪንግ ሶዳ እንደዚህ ትንሽ እናደርጋለን ማለት ነው። ስምላ አቀተን ሲይ ማለት በትንሿ በትንሿ ማንኪያ ግማሽ የሚሆን ማለት ነው እንጨምርና፣ ከዛ ስጋ ደግሞ እጫዋለሁ ማለት ነው። መልህ አለ ያው እንግዲህ ካሜራ ማለት ነው። ባንድች ሴት ሆነ ትንሽ እጫው እናደርጋለን ማለት ነው። ትንሽ ያው ግን እኔ ትናንት ነው ወላሂ፣ በጣም ነው ደስ እያለኝ እና በቃ ለምን አላሳያቸውም ምናምን ብ ያው ራሴ የሞከርኩትን ነገር ነው ለእናንተ የማቀርበው ማለት ነው ወዶቼ። ከዛም ትንሽዬ እስካል ሊሞን አለኝ። ትንሽዬ ትንሽ ሳና በዛው ማለት ነው ትንሽ ተጠብምና ያቸው ማድረግ ይቻላል። እንዴት ደስ እንዳለ ትናንትና፣ አታቁሜ እንደዚህ ይሆናል ማለት ነው። ያው አረፋ ምናምን አለ ያው ትንሽዬ ስለሆነ ያረኩት ነጻ በደንብ አይታያችሁ ማለት ነው። ትንሽ ነው በጣም ብታ። ከዚ አረፋው እንደዚህ ይመጣል ወደ ላይ። ከዚ ጋር የጆሮ ማጽጃው አለ። ይህ ግን ለጆሮ ጥሩ ነው ብዬ አላስብም። በዚህ ማለት ነው። እንደዚህ አረፋው እያለ ታደባላልቁታላችሁ ማለት ነው። አረፋ አለው ሎሚ ይ ሎሚ ስጨምሩበት አረፋ ይሆናል። ከዚም እንደዚህ እያደረጋችሁ ማለት ነው ጥርሳችሁን ማለት የሆነ ቢጫ የሆነው በቃ አለ አደለ? ጥርሳችሁ እዛ ላይ ትንትን ትርታላችሁ። እንደዚህ ትቀቡታላችሁ ማለት ነው፣ በቡሩሽ ሳይሆን በዚህ ከዛ የተወሰነ አምስት ደቂቃ ምናምን እንደዚህ እንትን እያጸዳችሁ ቆዩ ማለት ነው። ሳትታጠቡት እዛው እያጸዳችሁት እያለ ገና ሳትታጠቡ ማለት ነው። ወላይ ፋ ነው የሚለው። በጣም ነው ደስ ያለኝና ተጠቀሙበት። በጣም አሪፍ ነው ቤኪንግ ሶዳው አሪፍ ነው። ይሄ ለብዙ ነገር ይጠቀሙታል ማለት ነው። በጣም አሪፍ ነው። ተጠቀሙት እላችኋለሁ ውድ ሄቶቼ ማለት ነው። የጠቀመኝ ነው ያው ግን አባገለስ ነው ነው እንደነገርኳችሁ ጥርሳችን ቢጫ ይሆናል። ያው አሁን ደግሞ ብር ከፍ ለምናምን ተምና እኔ ካሳጠብኩት በላይ ነው አልኳቸው ጽድት ያደረገልኝ ማለት ነው የደን ሐኪም ቤት እሳችን ማሳጠብ አያስፈልገንም ማለት ነው። ራሳችን ዝም ፏ ማድረግ እንችላለን ማለት ነው። ያኔ ሁሌ መጠቀም አይደለም ሁሌ የመጠ ያኔ ይሄ ፒኪንግ ሶዳው ሊያሳሳው ስለሚችል ያኔ አንዳንዴ የምንጠቀመው ማለት ነው እንጂ ሁሌ በዚህ መጠቀም የለብንም። ዶቼ እና በጣም አሪፍ ነው። በስነስርአቱ ጠዋትና ማታ ታፋቅ እሳችንን ከዛ በኋላ እንግዲህ

አልሰራ ማለት ነው። ግን እንዳታበዙት፣ ጫውንና ሌሞኑን እንዳታበዙት። እና ጓደኛ የራሱ ተጠቅመዋል የሁለታችን ምግፋን ያደረገልን ማለት ነው። እናንተም ተጠቀሙበት እላችኋለሁ ወዶቼ እና ሁላችሁ አበረታቱኝ ሸር እያደረጋችሁ ማለት ነው። እና ወዶቼ ያው ብዙ ጊዜ ጥርሳችንን ባለመንከባከባችንና ባለመጠበቃችን ነው ልንታመም ምንችለው ማለት ነው። መጀመሪያ ምንድነው ጽዳት ሲያንሰው በደንብ ማለት ሁሌ ጧት ማታ ማናጸዳው ከሆነ ጥርሳችን ይጎዳል ማለት ነው። ይጎዳል። ከዛም በኋላ ቀስ እያለ እኛ በማናስበው መልኩ ውስጡ እየተቦረቦረ እየተቦረቦረ ያ ትልቅ ነገር ላይ ሲደርስ ያመናል ማለት ነው። ያመናል ይጠዘጥዘና እንግዲህ ጥስ አሟቸው የምታቆመችን በጣም ያኔ ታቁታላችሁ ስሜቱ እንዴት እንደሆነ እና ምንድነው ከኛ ጉድለት ሲመጣ ነው። እኛ በደንብ ትኩረት ሳንሰጥበት ስንቀናውታ ይሄ ነገር ሊፈጠር የሚችለው እና ጥርሳችን ላይ በደንብ መጠንቀቅ አለብን። ተተበላሸ በኋላ አሁን ተተቦረቦረ በኋላ ይሄንን አድርጉበት ብዬ ይሄንን ነገር ተጠቀሙ ብላችሁ ያንን ነገር ሊመልሰው አይችልም። እና ከወድሁ መጠንቀቅ አለብን፣ ጥርሳችን ሳይጎዳ ማለት ነው። ከዛ አንድ ደግሞ ታስወጣን ታስወጣን በኋላ አንዱን ጥርሳችንም አሁንም ደግሞ ዘዋ ጠግቦ ያለው ሌላው ነው የሚታመሙ ያ ከመሆኑ በፊት ግን ትኩረት አድርገን ጥርሳችን ላይ ያው መፋቃችን አሁን ጧት ተነስተን መፋቃችንን አሁን ጧት ስነሳ ማለት ነው ያው ረፈደ ረፈደ በደንብ እኔ ትኩረት አንሰጥም፣ ማለት መስዳቱን እናጸዳለን። ጥርሱን ማያጸዳ ይኖራል ብዬ አላስብም፣ ግን በደንብ እንትን አንለውም እና ማታ ግን በደንብ እናጸዳዋለን ማለት ነው። ጥርሳችን ሰዓት አለን፣ ሰዓት በደንብ እንቦርሻለን። ከዛ በኋላ እንደማው፣ ከዛም አልፎ ደግሞ ትኩስ ነገር ነው እኛንም የሚጎዳው ማለት ነው። እኔም በነገራችን ላይ የቀዘቀዛው ምሳሌ ቡና፣ ወይን፣ ሻይ መጠጣት ያኔ ደስ አይለኝም። ቡና አስጠጣሁን ትኩሱን ሲሆን ደስ ይለኛልና ያ ምንድን ነው ደግሞ? አንደኛው ትኩሱን ስንጠጣ ጥርሳችን ይጎዳዋል ማለት ነው። ሁለተኛ ሌላም ችግር ያመጣብና ሰከን ማለት አለበት። ያው ራሳችንን እንትን ማለት አለብን ማለት ነው። ትንሽ በረድ ሲል ያው ልባችን ራሱ ይጎዳዋል ማለት ነው። ትኩስ ትኩስን ስንጠጣ ያን ደግሞ ሻይ ወይንም ቡና ተጠጣም በኋላ በውሃ መጥመጥ አለብን ማለት ነው። እንደዚህ አድርገን ደሞ ከስንት አንድ ይሄን ነገር ይህን ፒኪንግ ሶዳውን ተተጠቀም እንትን ጥርሳችን አይጎዳም አይቦረቦርም ማለት ነው። ጤናውን ጠብቆ ጤና ያኔ ጥርሳችን ጤናችን ጠብቀን ያው ደስ ብሎን እንቀጥላለን ማለት ነው። እና ያ ነገር ታያምን እንድንጠነቀቅና ና የበለዘውን ያኔ ከለሩ አሁን እንትን ያላልና እሱን ደግሞ በዚህ አይነት ነገር ማስወገድ እንችላለን እላችኋለሁኝ፣ ውዴቶቼ።